ሄርሜላ እርጉዝ እንደሆነች እንግዲህ የሚያሳይ ቪዲዮና ፎቶ በብዛት እየተለቀቀ እና በየሶሻል ሚዲያው እየተለቀቀ ይገኛል። በተለይ እንግዲህ አብዛኛው ሰው ማለት ይቻላል በዚህ ጉዳይ ላይ ቪዲዮ እየሰራ ሄርሜላ እርጉዝ ናት እርግጠኞች ነን ብሎ እንግዲህ የራሳቸው ማስረጃ ሲያቀርቡ ነበረ። በዚህ ጉዳይ ላይ እንግዲህ አዲስ ነገር ስላለ በደንብ አርጌ እነግራችኋለሁ። ይሄ ነገር እውነት ነው ወይስ ውሸት ነው? ይሄ ነገር የተቀነባበረ ነገር ነው ወይስ ራሷ የለቀቀችው ነገር ነው የሌለውን ነገር አጣርቻ አለውና እያንዳንዱን አንስቼ እንግዲህ በደንብ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ ካርጉ ሀሳብ አስተያየታችሁን ኮመንት ስራ አስቀምጦልን ወደ ጉዳያችን። ከሰሞኑ እንግዲህ እጅግ በጣም ብዙ ነገሮች ሲባሉ ነበረ። በተለይ እንግዲህ የመጀመሪያው እነፈረንጁና እዩ በተለይ የለቀቁት ቪዲዮ ቫይራል ወጥተዋል። በጣም ብዙ ሰው መነጋገር ያደርጎታል። ምክንያቱ ምክንያቱም ደግሞ እንግዲህ ሄርሜላ ራሷ ላይ አንድ ውሳኔ ወስናለች። ራሷን ለማጥፋትም ከባድ የሆነ ጥረት እያደረገች ትገኛለች። ያ ነገር ደግሞ ፍጹም ጤነኛ አይደለም ብሎ እንግዲህ ያንን ሀሳብ አንስቶ ሲናገሩ ነበረ። እሱ ብቻ አይደለም፣ አብርሃም ፊት አቴንሽን ለማግኘት ወይም ደግሞ ተቀባይነት ለማግኘት እና የአብርሃምን ልብ ለማሸነፍ የምታደርገው ጥረት ነው ብሎ እንግዲህ ፈረንጁ በግልጽ ሲናገር ነበረ። እውነቱን ለመናገር እንግዲህ በነሱ ሀሳብ ሙሉ በሙሉ እስማማለው ምክንያቱም እያንዳንዱ የምታረገው ሄርሜላ እንግዲህ በደንብ ጠንቅቃ የምታውቅ ሴት ናት። ነገሮችን ሁሉ እንግዲህ እንዲጋነንና በተለይ ስለ እሷ ጉዳይ እንዲያስብ አብርሃም ሆን ብላ የምታደርጋቸው ነገሮች ነው እንጂ በፍጹም ራሷ ላይ እንግዲህ ከባድ ውሳኔ ለመወሰን የምትሄድ አይነት ሴት አይደለችም። አቴንሽን ለማግኘት ወይም ደግሞ እንግዲህ ተቀባይነት ለማግኘት የምታደርገው ጥረት እንደሆነ በግልጽ የሚያሳይ ነው ማለት ነው። እንግዲህ አብዛኞቻችን ማለት ይቻላል ይህንን ነገር በተለይ በየሚዲያው እንግዲህ ሲጋራ ወይም ደግሞ ብዙ ሰው መሼር ሲያረጋ አይታችሁ ሊሆን ይችላል። በተለይ ሄርሜላ ራሷን እንደምታጠፋ እየዛተች እንደሆነና የሆነ ነገር ውስጥም እንደገባች በጣም በብዛት ሲወራ ነበረ። እሱ ብቻ አይደለም፣ እንግዲህ ያው ሆስፒታልም ተኝታ እንደወጣች በተለይ በዚሁ ኬዝ እንግዲህ ሆስፒታል ገብታ እንደወጣች አብዛኞቻችን ማለት ይቻላል መረጃ ሰምተናል። እንግዲህ በዛሬ ዕለት ደግሞ የሰማሁትም ሌላ መረጃ አለ እጅግ በጣም የሚገርም የሚገርም በተለይ ለማመን የሚከብድ አይነት ነገር ነው የሰማሁት። የመጀመሪያው እንግዲህ ምንድን ነው ካላችሁ ሄርሜላ እርጉዝ እንደሆነች ፎቶና ቪዲዮ ወጥቷል። ያ ፎቶ ላይ በተለይ በግልጽ የሚታየው የእሷ እርግዝና ሆዷ እንደገፋና እርግዝናዋ በደንብ የሚታይ እውነት ነው ብሎ እንግዲህ አብዛኞቻችን ማለት ይቻላል ያንን ነገር ሼር ሲ ሲያረጉ አብዛኛው ሰው ሼር ሲያረግ አይቻለው ተመለክቻለሁ። እሱ ብቻ አይደለም፣ በጣም የሚገርማችሁ በዛው ቪዲዮ ደግሞ በሆዷ ተኝታ የተነሳችሁ ቪዲዮ ፎቶም ነበረ። ያ ፎቶ እንዴት ታያላችሁ ብሎ እንግዲህ አንዳንድ ሰዎችም በውስጥ ልኮልኝ ነበሩ። እሱ ብቻ አይደለም፣ እጅግ በጣም የሚገርማችሁ ነገር ደግሞ አብርሃም በዚህ ጉዳይ ላይ ከሷ ጋር እያወራ እንደሆነና በስልክ እየተወያዩ እንደሆነ አንዳንድ አንድ መረጃዎችም አንድ አንድ እንግዲህ ሲለቁ ተመልክቻለሁ ማለት ነው። እንግዲህ ያየሁት መረጃን እንደ ቀልድ ማለፍ አልፈለግኩም። እያንዳንዱን በደንብ አድርጌ እያየው ነበረ፣ እውነት ነው ወይስ አይደለም። በተለይ እንግዲህ አብዛኛው ሰው ማለት ይቻላል ያልሆነ ዜና ወይም ደግሞ ያልሆነ መረጃ በየቀኑ እየለቀቀ ተመልካችንም ትኩረት ለማግኘት የሚሞክሩ ሰዎች ስለነበሩ ይህንን ነገር እውነት ነው ወይስ አይደለም በደንብ ለማጣራት በቻልኩት መንገድ እንግዲህ ሞክረ ያለው ማለት ነው። በተለይ እንግዲህ ለሩታ እጅግ በጣም ቅርብ የሆነ ሰው ይህንን መረጃ ሰጥቶኛል ማለት ነው። ይህንን እንግዲህ መረጃ ሲሰጠኝ ወደ አዲስ አበባ አካባቢ ላይ እንግዲህ በጣም ብዙ ነገሮችን ስታደርግ እንደነበረ፣ አንዳንድ ቤቶችን ስትሄድ እንደነበረ ሄርሜላ እጅግ በጣም በሚያሳፍር ሁኔታ እንግዲህ እነዚህ የጠንቋይ ቤት የሚባሉ ሰዎች ጋር እየሄደች እንግዲህ አንዳንድ መጥፎ ነገሮችን ስታደርግ እንደነበረ ከዛ በኋላም እንግዲህ ስሜቷን መቆጣጠር ለሚፈጠራ አቅቷት እንግዲህ በጣም እንደተቀያየረች እና በስተመጨረሻም ራሷን ለማጥፋት ሙከራ ስታደርግ እንደነበረ በግልጽ ነግሮኛል። እሱ ብቻ አይደለም። የእርግዝና ሁኔታ አንዳንድ ሰው እንግዲህ ፎቶን አንስቶ በዛ ፎቶ እርጉዝ እንደሆነች እርግጠኞች ነን ብሎ እንግዲህ ሲያወሩ ነበረ። እውነት ነው ወይስ አይደለም ብዬ በደንብ በትክክል እንግዲህ ጠይቄን ለማጣራት ሞክሬያለሁ። እንግዲህ ባገኘት መረጃ መሰረት እውነቱን ለመናገር እርግጠኛ መሆን መሆን አልቻለም። ያለጅም ምክንያቱም ሄርሜላ ላይ ያየነው ፎቶ እርጉዝ ይመስላል፣ ሙሉ በሙሉ እርጉዝ እንደሆነች በደንብ የሚያሳይ ነገር ነው። ግን በተቃራኒው ደግሞ እንግዲህ በሆዷ ተኝታ ደግሞ የተነሳችው ቪዲዮ እና የተቀረጸችውም ፎቶዎችም አሉ። ያንን ፎቶዎችን በምን መልኩ ታያለህ ብዬ በግልጽ ስጠይቀው እንግዲህ ሜቢ እሷ ሳታውቅ አርግዛ ወይም ደግሞ እንግዲህ እስካሁን ድረስ ምርመራ ስላላደረገች እንግዲህ ሜቢ እንደዚያ አይነት ነገር ተፈጥሮ ሊሆን ይችላል እንጂ በፍጹም እንግዲህ ከራሱ አንደበት የወጣ ነገር ምንም ነገር የለም ብሎ እንግዲህ በእርግጠኝነት ሲናገር ነበረ። አብርሃምና ሄርሜላ ከዚህ በፊት አብሮ አድሮ ያውቃሉ ወይ ብዬም በግልጽ ስጠይቀው እንግዲህ እሱም በእርግጠኝነት እንግዲህ አብርሃምና ሄርሜላ ከዚህ በፊት ከአንዴም ሁለቴም እንግዲህ አብሮ እንዳደሩ እርግጠኛ ነኝ፣ ከዛ በፊትም ያየሁትም ነገሮችም ስለነበሩ በእርግጠኝነት አብሮ አድሯል ብሎ እንግዲህ በግልጽ ሲናገር ነበረ ይሄ ነገር እንግዲህ እኔ ጋር ተቀባይነት አላገኘም። ምክንያቱም አንድ ቤት ይኖራሉ ወይም ደግሞ አንድ ቤት ያድራሉ የሚለው ነገር አብዛኛው ጊዜ ሲወራ ነበረ። በስተመጨረሻም ራሷም ሄርሜላም ቢሆን ውሸት እንደነበረ ያንን ነገር አንስታ ስትናገር ነበረ። እውነት ከሆነ እንግዲህ እውነት ነው ብላ መቀበልና በዚህ አጋጣሚ መጠቀም ነበረባት ብዬ ነው የማስበው። እሷ እንግዲህ ይህንን አጋጣሚ ካልተጠቀመች ወይም ካልተናገረች በፍጹም እውነት ሊሆን አይችልም ብዬ ነው የማስበው ግን ምንድን ነው የምጠራጠረው? አንድ ቀን ብቻ ነው። ያ አንድ ቀን ደግሞ እጅግ በጣም ሁላችን የምናውቀው በተለይ አብርሃምና ሄርሜላ እንግዲህ በየመንገዱ አብሮ ነው የሚሄዱት። በተለይ ወደ ቡታጅራ ሲሄዱም ሲመለሱም ብቻቸውን አብሮ ሲሄዱና ሲመለሱ ነበረ። በዛን ሰዓት እንግዲህ እንደምታስታውሱት የሆነ ሰዓት ላይ የአብርሃም መኪና ተጋጅቶ ከሄርሜላ ጋር የት እንደሚያድሩ እያሰቡ ነበረ። በዛን ሰዓት ሜቢ አብሮ አድሮ ሊሆኑ ይችላሉ ብዬ አስባለሁ። ምክንያቱም እንግዲህ ያው መኪናውም የተጋጨበት ቦታ እጅግ አጋጉል የሆነ ቦታ የሆነ ቦታ አድሮ በተለይ እንግዲህ መኪናውን አሰርቶ መነሳት አለባቸው ብዬ ስለማስብ ሜቢ በዛን ሰዓት አድሮ ሊሆን ይችላል ብዬ ነው ማስበው። ከዛ ውጭ እንግዲህ ሄርሜላና አብርሃም እንዳይገናኙም በጣም ብዙ ምክንያቶች ሲፈጠሩ ስለነበረ ላይገናኙም ወይም ደግሞ አብሮ ላያድሩ ይችላሉ። መገናኘት እንግዲህ ሁሌ እንደሚገናኙ እናውቃለን። ግን አልጋ ላይም አብሮ ላያድሩ ይችላሉ ብዬ ነው ማስበው። እንግዲህ ነገሮች በዚህ ተቀጣጥሎ ተነስቷል ማለት ነው። ይሄ ሐሳብ ደግሞ እንደ አዲስ መነሳቱ በተለይ ሄርሜላ እርጉዝ ናት ተብሎ ከዚህ በፊትም በጣም ብዙ ነገር ሲወራ ነበረ። እኔም በራሴ ቻናል በጣም ብዙ ጊዜ ሲለቅ ነበረ። እንግዲህ እነ ፈረንጁም እነ እዩም በተለይ በጣም ለአብርሃም ጥሩ ነገር የሚያስቡ ልጆች እንግዲህ በዚህ ጉዳይ ላይ ምንም አላሉም። ግን ሄርሜላ ራሷን ልታጠፋ እንደነበረ እኛም ቀድመን ቪዲዮ እንደሰራ እነሱም እንግዲህ ቪዲዮአቸውን ሲለቁ ነበረ በትናንትናው ዕለት። ምክንያቱም እርግጠኛ የሆኑት ነገር ስለነበረ እነሱም አይቶ እንግዲህ ያንን ቪዲዮ ትክክለኛ መረጃ እንደሆነም እንግዲህ ለኛም እንግዲህ ሀሳባቸውን እንደሰጡ ያንን መረጃ አግኝተናል። እሱ ብቻ አይደለም እንግዲህ በጣም የሚገርማችሁ ነገር የሄርሜላ እርግዝና እውነት ከሆነ ነገሮች ድብልቅልቁን ይወጣል ብዬ ነው የማስበው። በተለይ በዚህ ሰዓት አብርሃም እና ሩታ በጣም ሰላም በሆኑ ሰዓት እጅግ በጣም ፍቅራ እየተመለሰ ባለበት ሰዓት ላይ እንደዚህ አይነት መረጃዎች መውጣታቸው እንግዲህ ለሩታም እጅግ በጣም ትልቅ ህመም ነው ብዬ ነው የማስበው። በተለይ ሩታ በዚህ ጉዳይ ላይ ሁሌ እንደተጎዳች ነው፣ በጣም እንደተሰቃየች አውቃለሁ። ብዙዎቻችን ማለት ይቻላል ይህን መረጃ ስናወጣ እባካችሁን እባካችሁን ብናስተውል የተሻለ ነው። እውነት ከሆነ በእርግጥ ትክክል ነው ማውጣቱ ለአብራምም ለሩታም የሚጠቅም ጉዳይ ስለሆነ እውነት ከሆነ መውጣት አለበት ውሸት ከሆነ ወይም ደግሞ እጅግ በጣም ያልተጣረ መረጃ ከሆነ ነገ ላይ የሚያመጣ ጉዳት እንግዲህ እጅግ በጣም ከባድ ስለሆነ ከወዲሁ ቢታሰብበት መልካም ነው ብዬ አስባለሁ እንግዲህ ያገኘሁት መረጃ ይህንን ይመስል ነበረ በተለይ በአብርሃምና በሩታ ጉዳይ ሰሞኑን የምናያቸው ነገሮች እጅግ በጣም ተስፋ የሚሰጡ ነገሮች ስለሆኑ እባክን አብርሃም አሁንም ከሩታ ጋር የምታሳልፈውን ጊዜ ከሁሉም ሰው በላይ ጊዜ ሰታት እንግዲህ በጣም ረጅም ጊዜ ብታሳልፍ መልካም ነው ብዬ ነው የማስበው። ወደ አዲስ አበባ እንግዲህ ከተመለሰ አብርሃም በእርግጠኝነት ከሄርሜላ ጋር መገናኘቱ የማይቀር ጉዳይ ነው። ያ ነገር ደግሞ ወደ በፊቱ ማንነቱ ይመልሰዋል ስለሆነ እንግዲህ ከወዲው በተለይ አፈረንጁና ዩ የምታረጉ ነገር እጅግ በጣም የሚያስደስት ስለሆነ እሱንም እንግዲህ በተለይ ብትመክሩትና ወደዛ ነገር ውስጥ እንዳይገባ እንግዲህ በቻላችሁት መጠን ብትሞክሩ የተሻለ ነው ብዬ ነው የማስበው። በተለይ እንግዲህ በሌላ በኩል ደግሞ አቤልና ብሩክ እንግዲህ በጣም ብዙ ነገር ሲባሉ ነበረ። አሁንም በዛው ቀጥሏል። አቋማቸውን አለቀቁም። ሄርሜላን እየደገፉ ይገኛሉ። እንግዲህ ሁለት ሰው ሁለት ሰው በዚህ በኩል ሁለት ሰው ደግሞ በአብርሃም በኩል እጅግ በጣም በሚያሳዝን ሁኔታ እንግዲህ ነገሮች ተቀጣጥሎ ቀጥለዋል ማለት ነው። አዲስ መረጃ ካለ እንግዲህ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይ አርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።